በኢትዮጵያ ምርትና ምርታማነትን ለመጨመር ብሎም የምግብ ለዓላዊነትን ለማስጠበቅ በርካታ እቅዶች ተቀርጸው ተግባራዊ እየተደረጉ ይገኛሉ። ከነዚህ መካከል የበጋ መስኖ ልማት ስራ በቀዳሚነት ይጠቀሳል። በተለያዩ አገሪቱ ክፍሎች እየተተገበረ የሚገኘው የበጋ መስኖ ልማት ስራ ከፍተኛ ውጤቶችንም እያስመዘገበ ይገኛል። በአረሪ ክልል ተግባራዊ እየተደረገ የሚገኘው የበጋ መስኖ ልማት ስራ ምርታማነትን ማሻሻሉ ነው የተነገረው። ነዋሪነቱን በድሬ ጥያራ ወረዳ ያደረገው ወጣት በክሪ አብዱረማን ከአንድ ዓመት አስቀድሞ በነበሩ ጊዜያት የጫት ምርት ላይ ተሰማርቶ ቆይቷል። በዓመት አንድ ጊዜ ብቻም ነበር ምርት የሚያገኘው። ካለፈው ዓመት ጀምሮ ግን ፊቱን ወደ አትክልትና ፍራፍሬ ልማት ስራ አዙሯል። ይህም ካለፉት ጊዜያት በተሻለ መልኩ ውጤታማ እንዲሆን እንዳስቻለው ያነሳል። ከዚህ ቀደም በዚህ በምታዩት መሬት ላይ ጫት የማምረት ስራ ነበር እስከውን የቆየሁት። የጫት ምርት ቶሎ ስለማይደርስና ለውጤታማነቱም ከዓመት በላይ መጠበቅ ስለሚኖርብን አሰልቺ ነው። ለዚያ ነው የምርት ሂደታችንን ወደ አትክልትና ፍራፍሬ አዞር ነው። የዛሬ ዓመት አካባቢ ነበር የበጋ መስኖን በመጠቀም ፍራፍሬዎችን ማምረት የጀመርኩት። በዚህም በቶሎ የሚደርስ ውጤት አግኝቻለሁ። በሶስት እና አራት ወር ውስጥ የሚደርሱ ምርቶችን እያመረትኩ የሚገኘው ይህ ውጤታማነቱ ደግሞ ከጫት ምርት ከሚገኘው ውጤት የተሻለ ያደርገዋል። በክሪ አብዱረማንም ሆነ በክልሉ የሚገኙ ሌሎች አርሶ አደሮች በበጋ መስኖ የጀመሩት የአትክልትና ፍራፍሬ ምርት በአጭር ጊዜ ውስጥ ውጤታማ እንደሚያደርግ ተገንዝበናል ይላሉ። ለዚህም ነው ይበልጥ ትኩረት ሰጥተው እየሰሩበት የሚገኙት። አምና ከዚህ መሬት ላይ ነበር ለመጀመሪያ ጊዜ የማምረት ስራዬን የጀመርኩት። ከአመረትኩት ምርትም ወደ 800 ሺህ ብር የሚጠጋ አግኝቼበት አለሁ። ከጎመን ምርት ብቻ 75 ኩንታል አግኝቼ ወደ 50 ሺህ ብር መሸጥ ችያለሁ። ይህ አሁን እያመረትኩ የሚገኘው ምርት ደግሞ ለሁለተኛ ጊዜ በመሆኑ የተሻለ ውጤት እንደማገኝበት ተስፋ አለኝ። ቀርሺ ድባ ፊሸንተምቲኝ ጉርጉረ ሌሎሳ አሲድሮ አምቢራ ጎርጅራ ከዚህ ቀደም ሌሎች ምርቶችን ነበር ሳምርት የነበረው። ይሄኛውን ዘንድሮ ነው የጀመርኩት። ይሁንና በትንሹም ቢሆን ውጤቱን መመልከት ችያለሁ። እስካሁንም እያመረትኩ ከሚገኙ የቲማቲም ምርት ወደ 30 ሺህ ብር አግኝቻለሁ። በይበልጥ ደግሞ ቀጣይ ላይ ትልቅ ውጤት አገኝበታለሁ ብዬ እየጠበቅኩ ነው። ካነራ ካኑቲ ቡዋ ጉዴ ገጭ ግሬጅ ፕሪንግ ደ አምና በትንሽ መሬት ላይ ነበር ለሙከራ ብዬ የጀመርኩት። እናም ጥሩ የሚባል ምርት አግኝቼበታለሁ። ያንን መነሻ በማድረግም ነው ከፍተኛ ውጤት አገኝበታለሁ ብዬ በመተማመን ሰፋ ያለ መሬት ላይ የተለያዩ አትክልቶችን በመስኖ ማልማት የጀመርኩት። በዚህም መንግሥት የተለያዩ ድጋፎችንም እያደረገልን ይገኛል። የሀረሪ ክልል ምክትል ርዕሰ መስተዳደርና የክልሉ ግብርና ልማት ቢሮ ኃላፊ ሮዛ ኡመር በክልሉ ለግብርናው ዘርፍ የሚያገለግለው መሬት እንብዛም ሰፊ ያለመሆኑን ያነሳሉ። ነገር ግን ምርትና ምርታማነትን ለማሳደግ ከክልሉ የአየር ሁኔታ ጋር የሚስማሙና በፍጥነት ውጤታማ ወደሚያደርጉ ምርቶች ላይ ትኩረት መደረጉን ያነሳሉ። ሀረሪ ክልል ያው እንደሚታወቀው የቆዳ ስፋቱና የእርሻ ያለን መሬት በጣም አነስተኛ ነው። ስለዚህ እንደ ክልላችን ተጨባጭ ሁኔታ ምርትና ምርታማነትን ለመጨመር በአመት 3 ማምረት አለብን ብለን ነው ያቀድነው። ለምን አንድ ጊዜ ዝናብን ብቻ ጠብቀን ምርትና ምርታማነትን በዚህ ትንሽ መሬት ላይ መጨመር ስለማይቻል ሶስት የሚመረቱ ምርቶችን በመለየት በሙያም ጋር ተያይዞ ከሀረማያ ዩኒቨርሲቲ ጋር ያው ትልቁ የምርምር ሴንተርም ስላላቸው በዚህ አካባቢ የሚሆኑ በአጭር ጊዜ የሚደርሱ ምርቶች ምንድን ናቸው የሚለውን ከነሱ ጋር በመሆን ወደ ሶስት የሚመረቱ ምርቶች ላይ ኢኒሽቲቭዎችን አቅደን የተነሳ ነው። አብዛኛው የሀረሪ ክልል አርሶ አደሮች የጫት ምርት ላይ ብቻ ተገድበው መቆየታቸውን የሚያስታውሱት ኃላፊዋ፣ ይህም ምርትና ምርታማነትን ለማሳደግ በሚደረገው ጥረት ላይ መሰናክል ሆኖ ቆይቷል ይላሉ። ለአርሶ አደሩ የተለያዩ ስልጠናዎችን መስጠትና ግንዛቤ ማስፋት ታዲያ ምርታማነትን ለማሻሻል የተወሰዱ እርምጃዎች ናቸው። ሌላ ምርት አይታወቅም የጫት ምርት ብቻ ነው የሚመረተው እሱ ደግሞ ባን ባመት አንዴ ነበረና የገበያው በጣም ስለወደቀ በኢኮኖሚ በጣም አርሶ አደሩ የተጎዳበት ሁኔታ ነው ያለው። አሁን እዚህ ሽንኩርትም፣ ቲማቲም፣ ምንም የዘሩበት ጫት የነበረበት መሬት ነው። ስለዚህ በመጀመሪያ በጫቱ ውስጥ ያው ሪስኩን ስለፈራ በጫቱ መሃል ይሄን ምርት አምርቶ ከጫቱ ያገኘውና ከሽንኩርት ቲማቲሙ ካትክልትና ፍራፍሬ ያገኘው ምርት በጣም ከፍተኛ ስለሆነ ጫቱን ነቅሎ ነው አሁን እዚህ ላይ እያመረተ ያለውና ይሄ በጣም ትልቅ ለውጥ ነው። በዘንድሮ አመት በክልሉ 4700 የሚሆን ሄክታር መሬት በተለያዩ ምርቶች መልማቱን የሚያነሳሉም የእርሻ መሬት 11800 ሄክታር ነው ያለን የእርሻ መሬት በአጠቃላይ ማለት ነው የሚታረስ ከተማውን ሳይጨምር የከተማ ግብርና አለን እሱን ሳይጨምር በገጠር ላይ ያሉት ማለት ነው። ከዚህ ውስጥ በዚህ አመት 4700 ሄክታር ነው እያለማን ያለ ነው። አንዱ ያው ትልቁ ቻሌንጅ የውሃ ችግር ነው ወይ በበጋ መስኖ ሙሉውን ለማልማት የውሃ ችግር ስላለው የውሃ ጉድጓድ ስለምንጠቀም ጉድጓዱንም አዘጋጅተው በሚቀጥለው ግን ሙሉ ላይ ነው የምንሰራው ብለን ነው ያቀድነው። በዚህ አመት ግን 4700 ሄክታር ላይ ነው እያለማን ያለ ነው። ከዚህ ውስጥ ደግሞ ወደ 6000 አርሶ አደሮች ናቸው እዚህ ላይ የተሰማሩ ያሉትና ከዚህ አንጻርም ያው በገበያውም እያገኙ ያሉትንም ብርም የተሻለ ነው ብለን ነው እንከታተላለን። አርሶ አደሩ በስራ ውጤታማ እንዲሆንና በዘርፉ የሚፈለገው ውጤት እንዲገኝ ከክትትል ጀምሮ የተለያዩ ድጋፎች እየተደረጉ ስለመሆኑም ተመላክቷል።